ሰብስክራይብ ሸር፣ ላይክ በማድረግ ለሌሎች ተደራሽ እንዲሆኑ ከመጀመሪያ ጥያቄውን አቀርብላችኋለሁ። አሁን ወደ ርዕሳችን እንመለሳለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የበዓለ መስቀሉና የደመራው ምስጢር ምንድን ነው የሚለውን በአጭሩ ነው ለማስረዳት የምሞክረው። እንግዲህ መስቀል የሚለውን ቃልና ደመራ የሚለውን የምናውቀው ያው እንደሚታወቀው መስከረም አስራ ስድስትና አስራ ሰባት በመላ ኢትዮጵያ ይታሰባል፣ ይከበራል ማለት ነው እና ምንድን ነው ምስጢሩ? የደመራው ምስጢር ምንድን ነው? በእሳት መቃጠሉ በየዓመቱ ይህን የምናደርገው ለምንድን ነው የሚለውን ሁሉ አብረን እናያለን ማለት ነው። እንግዲህ የመጀመሪያው መስቀሉን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛሬ ክርስትና በሰላሳ ሶስት አመቱ ማለት ነው በተሰቀለ ሙቶ በሶስተኛው ቀን ተነስቷል። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ከተነሳ በኋላ መስቀሉ ያው በተሰቀለበት ቦታ ላይ ከዚያው አካባቢ ይኖር ነበር። ኋላ ግን የታመሙ ሰዎች የጌታችን የኢየሱስ ክርስቶስን መስቀል እየዳሰሱ ከመማቸው ሲፈወሱና የተለያዩ ተአምራት ድንቅ ድንቅ ነገሮች ምልክቶች ሲደረጉ ያዩ አይሁድ በቅናት እንደቀበሩት ድርሳነ እሌኒ፣ ድርሳነ መስቀል፣ ድርሳነ መዳን ያለም ሌሎቹም ስለ መስቀሉ የተጻፉና የተነገሩ ብዙ ታሪኮች ያወሱናል ያስረዱናል ማለት ነው። እና አይሁድ ያንን መስቀል ቀብረውት ለሶስት መቶ አመታት ማለት ነው በመቃብር ውስጥ ቆይቷል። የጌታችን ሶስት ቀን ነው። መስቀሉ ግን ሶስት መቶ አመታት ማለት ነው። ከሶስት መቶ ዓመታት በኋላ እግዚአብሔር ይህ መስቀል እንዲወጣ እንግዲህ የሮም መንግስት በቆስጠንጢኖስ እጅ ላይ ይወድቃል ማለት ነው። የቆስጠንጢኖስ እናት ደግሞ እሌኒ የክርስትና እምነቷ በጣም ቀናኢነት ያለው ስለነበር የጌታን መስቀል ማውጣት ፈልጋለሁ ብላ ለቆስጠንጢኖስ ትነግረዋለች። ቆስጠንጢኖስን ፈቃደኛ በመሆን ሰራዊት መድቦ ወደ ኢየሩሳሌም ይልካታል ወደ ኢየሩሳሌም በሄደችበትም ሰዓት አይሁድ ስትጠይቃቸው ክርስቶስ የተሰቀለበት መስቀል ያለበትን ቦታ በግልጽ ለማስረዳትና ለማሳየት ፈቃደኞች አልነበሩም ማለት ነው። ምክንያቱም እነሱ የይሁዲ እምነት ተከታዮች እንጂ የክርስትና እምነት ተከታዮች አልሆኑም። ስለዚህ የክርስቶስን መስቀል ለይቶ ማሳየት እንደ ሌላ ወንጀል የሚያስቆጥራቸው ሆኗል ማለት ነው። እሌኒ ግን በጣም ብልህ ሰው ስለነበረች ሱባኤ በመግባት በመጸለይ ታሪክ የሚያውቁ ሰዎችን በመጠየቅ እንዲሁም ደግሞ የተለያዩ ነገሮችን ካደረገች በኋላ በመጨረሻ ካረጋውያን ኪራኮስ የሚባለውን አንዱን ሽማግሌ ትጠይቀዋለች ማለት ነው። እርሱም ለይቶ በግልጽ ይህ ነው በማለት ባያሳያትም ከሶስቱ ተራራዎች አንዱ እንደነበር አባቶቹ እንደነገሩት ጠቅሶ ያስረዳታል። ምክንያቱም ኪራኮስም ገልጾ ባይነግራትም እርሷም ለይታ ለማወቅ ብትቸገር መፍረድ አይቻልም። ክቡራን የወንጌል ሚዲያ አድማጮቻችንና ተመልካቾቻችን እንኳን 300 አመት የ30 አመት ታሪክ እንኳን በአግባቡ ለመረዳት ትንሽ አስቸጋሪ ነው፣ አሁን እንደምናውቀው ማለት ነው። ያ እሌኒ ግን ማወቅ የፈለገችው ከተቀበረ ሶስት መቶ አመታት ያለፈውን ነገር ነው ለማውጣት የፈለገችው። ስለዚህ ኪራኮስ ይህኛው ተራራ ከነዚህ ከሶስቱ አንዱ ቆፍረች ታገኘዋለሽ፣ ይላታል። እርሷ ግን ከመላእክት ከቅዱሳን እንዲሁም በተረዳችው መሰረት ደመራ አስደምራ እጣን አስጭሳ ማለት ነው፣ በመስከረም 16 ያን ሰንድሮስ የሚባለውን ነጭ እጣን ለእግዚአብሔር እንደ መስዋዕት አድርጋ ማለት ነው አቀርበዋለች። ያ እጣን ሲጨስ ወደ ሰማይ ከሄደ በኋላ ተመልሶ መስቀሉ ወዳለበት ቦታ ማመልከቱን ተጽፎ እናገኛለን ማለት ነው። ይሄ በጣም አስደናቂው ነገር ነው። ስለዚህ ኢሌኒ የዕጣኑን ቀስት ያሳየበትን ቦታ ከተረዳች በኋላ በጥንቃቄ ሰራዊቱ ከዚያ ላይ ቁፋሮ እንዲጀምሩ መስከረም 16 አውቃለች ማለት ነው። መስከረም 17 ቁፋሮ በቀጥታ ተጀምሯል ማለት ነው። ከመጨረሻ መጋቢት አስር ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን በትክክል አግኝተዋለች ማለት ነው። ይህን ያገኘችውን መስቀል ካገኘ የተረዳችሁ ሶስቱንም መስቀል ነው ያገኘችው። ለምሳሌ በቀኝ የተሰቀለው በግራ የተሰቀለው ሽፍታ አለ፣ በመካከል የተሰቀለው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር መስቀሉ አለ። ደግሞ የፈሰሰበት ስጋው የተቆረሰበት ማለት ነው። ስለዚህ የክርስቶስ መስቀል የትኛው ነው የሚለውን ለመረዳት በራሱ ፈታኝ ይሆናል ማለት ነው። ስለዚህ ምን አደረገች? የሽፍቶቹ መስቀል ሰው ላይ ቢያስቀምጡት የታመመ ሰው አይፈውስም፣ የሽፍታ የወንበዴ መስቀል ስለሆነ ማለት ነው። ስለዚህ ፈውስ የሚሰጠው መድኃኒትን የሚሰጠው ለሰዎች በረከትን የሚያስገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንጂ የቀማኞች አይደለም። ይህን ስለተረዳች የፈያታዊ ዘይማንን የፈያታዊ ዘጸጋምን ከታመመ ሰው ላይ ከሙም ላይ ቢያደርጉት ከሙትም ላይ ቢያደርጉት አላስነሳም። ምንም ምልክት ሊያሳያቸው አልቻለም። ስለዚህ መጨረሻ ላይ ምን አደረገች? የጌታችን የኢየሱስ ክርስቶስን መስቀል ወስዳ ከታመመ ሰው ላይ ስታደርገው የታመመ ሰው ይድናል ማለት ነው። ስለዚህ በማዳኑ ምክንያት የክርስቶስ መስቀል መሆኑን በዚህ ተረድታ ቤተ መቅደስ አሰርታ በዚያው አስቀምጠዋለች ማለት ነው። ይህን መስቀል ባገኘችበት ቀን እሌኒ መስቀሉ ተገኘ ደስ ይበላችሁ የምስራት የሚለው መግባቢያ ደግሞ በጊዜው ፈታኝ ነበር። ምክንያቱም በሮም ላለው ለንጉሱ ለቆስጠንጢሮስ መስቀሉ መገኘቱን ማስረዳት ፈልጋለች። ያን ለማስረዳት እንግዲህ የመግባቢያ መሳሪያ ስልክ የለም። እንዳሁኑ አይነት የኮሚኒኬሽን መሳሪያዎች አሁን የምንረዳው ዘመኑ የደረሰባቸው ቴክኖሎጂ ያን ጊዜ አልነበሩም። ስለዚህ ሌን የተጠቀመችበት መስቀሉ መገኘቱን ለማስረዳት ደመራ አስደምራ ልክ በእጣኑ እንዳመለከተችው ደመራ አስደምራ መገኘቱን አብስራለች። ከዚያ በኋላ ያን ያዩት ሁሉ እየደመሩ የእሳቱን ችቦውን እየተረዱ የክርስቶስ መስቀል መገኘቱን በግልጽ በዓለም አስረድታለች ማለት ነው። ስለዚህ የጌታችን የኢየሱስ ክርስቶስ መስቀሉን መገኘቱን አስመልክቶ በየአመቱ የደመራ በዓል ይከበራል። መስቀሉ በተገኘበት ቀን ሳይሆን ቁፋሮ በተጀመረበት ቀን በሀገራችን በኢትዮጵያ ይከበራል። ለምንድነው መጋቢት አስር ሊከበር ሲገባው ወደዚህ የመጣው? በእርግጥ መጋቢት አስርም ቅዳሴው በመቀደስ ማኅሌት በመቆም በተለያዩ ጸሎት ታስቦ ይውላል። በዓለ መስቀሉ ይታሰባል። ነገር ግን መስከረም ላይ በደመቀ ሁኔታ ይከበራል። ለምን ሲባል አንደኛ የክረምቱ የክረምት ማብቂያና የጸደይ መሸጋገሪያ ወቅት በመሆኑ መስቀሉን በተለየ ሁኔታ ለማክበር የተለየ ምቾትና እድልን የሚፈጥር ስለሆነ፣ ሁለተኛ ደግሞ ደመራ የተደመረው መስከረም አስራ ስድስት መስቀሉ ያለበት ቦታ የታወቀበት ቀን ስለሆነ አንዱ ይሄ ነው። ሶስተኛው ደግሞ መጋቢት ጾም ነው። በጾም ሰዓት ደግሞ አርዶ ደግሶ እንዲህ አይነት የጭብጨባና የከበሮ በዓላትን ማክበር አይፈቀድም ማክበር አይፈቀድም። ለምሳሌ የመጋቢት ላይ ያለው የጌታችን በዓለ መስቀልን የክርስቶስን መስቀል የምናስብበት የተሰቀለበት ቀን በተውላጥ ወደ ጥቅምት 27 እንደዚህ በለውጥ ነው ጥቅምት አምስት የምናከብረው የአቡየን ራሱ መጋቢት አምስት በከበሮ ላለማክበር አክበር ነበር እና፣ አሁን ግን አንዳንድ ገዳማትና አድባራት ሲጣስ እናየዋለን፣ እንደዚህ አይነት ነገሮች ማለት ነው። ነገር ግን የጥንት ሊቃውንቶቻችን አባቶቻችን በጥንቃቄ በሰሩት ስርዓት ብቻ ብንቀጥል አሁንም የምንባረክበት ነው ማለት ነው። ስለዚህ የመስቀሉና የደመራውን ምስጢር ስናየው መስከረም 16 መሆኑ የተጀመረበት የተገኘበትና ይሄ መሆን በሌላ ታሪክ ግን መስከረም አስራ ስድስት አባታችን ኖህ ከመርከብ ከወጣ በኋላ መስ ደመራ እንደ ደመራ ያለ አስደምሮ ጭስ ያለው የሚጨስ ነገር ለእግዚአብሔር መስዋዕት እንዳቀረበ የሚያሳዩ የታሪክ አረዳዶችን እነ መሪራስ አማን በላይ የመሳሰሉ ሰዎች ጽፈው አንብቤ ያለው ዝሮ ዝሮ በዓሉ ታላቅ በዓል እና ደመራው በራሱ ከመስቀሉ ጋር ተያይዞ መደመሩ የተለያዩ ምስጢራትና ተምሳሌቶች አሉት። እንደሚታወቀው ደመራ ከተለያዩ ከብዙ እንጨቶች ተሰብስቦ ነው አንድ የሚሆነው። ያ ይደመራ ይባላና ይደመራል ማለት ነው። መደመር ማለት ከሁለት አንድ መሆን፣ የተለያዩ ብዙዎቹ አንድ መሆን ማለት ነው። መደመር ማለት ደመረ፣ ጨመረ፣ መጨማመር፣ አንድ መሆን፣ መዋሀድ የሚለውን ትርጉም ያሳየናል ማለት ነው። ስለዚህ መስቀሉ ከደመራ ጋር ስናየው ያ የተደመረው ደግሞ በአንድ ላይ ሆኖ በእሳት ተቃጥሎ አንድ አመድ፣ አንድ እምነት፣ አንድ እመት ይሆናል ማለት ነው። ይህን ስናየው እንግዲህ በክርስቶስ መስቀል አንድነት መገኘቱን የምንረዳበት አንዱ ምስጢር ነው። ለምሳሌ ሰባቱ መስተጻርራን የተስማሙበት፣ ሰውና እግዚአብሔር፣ አዳም ዕፀ በለስን ከበላ በኋላ ሰውና እግዚአብሔር፣ ነፍስና ስጋ፣ ሕዝብና አሕዛብ፣ ሰውና መላእክት ተጣልተው ይኖሩ ነበር። ክርስቶስ በመስቀሉ ከተሰቀለ በኋላ ግን እነዚህ ሁሉ አንድ ሆነዋል፣ ተስማምተዋል፣ በፍቅር ምክንያት ተደምረዋል ማለት ነው። ይህን የምንረዳበት ነው እና የመስቀሉና የደመራው ምስጢር በአጭሩ ላለማርዘም ወይም ላለማንዛዛት በዚህ ቋጫዋለሁ። መልካም የደመራ በዓል፣ መልካም ባለመስቀል ይሁንላችሁ። ለአመቱ በሰላም ያድርሰን። አመሰግናለሁኝ። በቀጣይ ቪዲዮ እንገናኛለን።